ኢንሻላህ ቢስሚላህ፣ ሁሌም ደህና ነኝ፣ ደግሞ ሁሌም ደህና ነኝ፣ ሁሌም ደህና ነኝ። ከህይወቴ ላትመለሱ ያስወጠኋችሁ ሰዎች ምንም ሊሆን እንዳትደውሉ፣ ብሞት መቃብሬ ላይ እንዳትቆሙ። ብሞት የወጋ ቢረሳ የተወጋ ይረሳ፣ የተደረኩትን እምረሳ ሴት አይደለሁኝ። በአደባባይ ቆማችሁ ያስፈረዳችሁብኝ ሰዎች ከኋላ ቤተሰቤ ለመሆን እንዳትሞክሩ። መድኃኒዓለም ደግሞ የቀን ጉዳይ ነው እኔም አልቸኩልም እሱም አይዘገይም። በአደባባይ ውርደታችሁ ነው ያለ። ቆማችሁ ያስፈረዳችሁብኝ ሰዎች ይህ ዓመት ለእኔ የፍርድ ዓመት ነው፣ ለእኔ የፍርድ ዓመት ነው። በአደባባይ ፈጣሪ የሚፈርድልኝ አመት ነው። እመኑ፣ የፍርድ ዓመት ነው፣ ይፈረድልኛል። ሳታፍሩ ስልኬ ላይ ትደውላላችሁ ደህንነቴን ልጠይቁኝ ነው ወይስ የት እንዳለው ምናምን ለማወቅ ነው ወይስ ታስራለች ብላችሁ አስባችሁ? ማንም የሚያስርኝ ነኝ? ለሞከራችሁትም አልተሳካም። ዝም ብሎ ማሰራለ እንዴ? እንዲሁ እንደዋዛ መታሰራለ እንዴ? እንዴ እረ ሱዝዬ ድንግጥ ብዬ ኮ ነው። በህይወታችሁ ደንግጣችሁ ታውቃላችሁ? የሰው ስልክ ስልካችሁ ላይ ስታዩ እኔ ደንግጫለሁ። ጌታን ድንግጥ እኔ አልኩት። ድንግጥ እኔ እንዲህ አልልም ድጋሚ፣ ግን እንዳትደውይብኝ። እንዲህ ነው እንዲህ ነው አልልም። ማታ ብናገር ጠጥታ ተናገረች፣ እንደዚህ ያለች ነው የምባለው። ድጋሚ እንዳትደውይብኝ፣ እንዳትደውይብኝ። እኔ ማስመሰል አልችልም። ስወድ የእውነቴን ነው የምወዳችሁ። ስፈልግ የእውነቴን ነው የምፈልጋችሁ። ሲበቃኝ የእውነቴ የሚበቃል ባለሽበት ደህና ሁኝ። ኑሮሽን ኑሪ። እግዚአብሔር ልጆችሽን ያሳድግልሽ። ጥሩ ጊዜ አብረን አሳልፈናል። ጥላቻ የለኝም። ጥላቻ የሚባል ነገር የለኝም። እኔ ጥላቻ ቃሉን አላቀው። ዳግም ግን አብረን ቁጭ አንልም። ዳግም ግን እንጀራ ቆርሰን አንበላም። ዳግም ግን ጓደኛ አይደለንም። ዳግም ግን ፔጄ ላይ አትመጪ። ዳግም ግን ስልክ አንደዋወል። ዳግም ጓደኝነት የለም። የትላንትና ወርወሩም የወሩ ተረስቶ የዛሬ ወሩ ተረስቶ፣ ያ ሁላ ውርጅብኝ፣ ያ ሁላ ስድብ ተረስቶ፣ ያ ሁላ ከአፋችሁ የወጣ ነገር ተረስቶ፣ እኔ የማንም ስም ማጽጃ አይደለሁኝ፣ የማንም ነገር ማስተካከል አይደለሁኝ። እሷኮ እኔኮ እንዲ ሲሆኑ ላ ደንግጬ ደውዬላት፣ ውስጤ ምንም የለም። ተላልፈናል። አረሳም ሳብዬ አረሳም እንዳትደውይብኝ ኔቨር እንዳ ስልኬ ላይ እንዳትደውይ። ዊዝ ኦል ማይ ሪስፔክት ስለ እኔ ደህንነት እንዳትጨነቂ። እኔ የተደረኩትን እምረሳ ሴት አይደለም። አረሳም ይቅር ብያለው፣ ፈትቻለው፣ ትቻለው። ባለሽበት ደህና ሁኚ። መልካሙ ሁሉ ይግጠምሽ። እግዚአብሔር ልጆችሽን ያሳድግልሽ። ኑሮሽን ኑሪ። ሞታች ቢባል ስልኬ ላይ እንዳትደውኝ እንኳን ታሰረች አይደለም እንኳን እንዲሆነች አይደለም ምን ቢባል ስልኬ ላይ ናደው። አዎ ጋይስ፣ ጸብ የለንም ይቅር ብያለው፣ ፈትቻለው፣ ፈትቻለው። በልጄ ሕይወት ምዬ ፈትቻለሁ። እኔ ከኔቨር ጊቫፕ ጋር ያለኝን ነገር የፈታሁት ሞጣ አቀራሪው በስልክ ያስታረቀን ከነው። በልጄ ሕይወት ምዬ በእግዚአብሔር ስም ምዬ ፈትቻለሁ። ከዛም በኋላም ሳራ አልሀበሻ መሀል ገብታ እንደገና እንደ አዲስ እንደገና ሳራ አልሃበሻ ባለችበት ፈትቻለሁ። እኔ የሆነ ነገርም ሳወራ እናንተ እየወሰዳችሁ የእሷን ፎቶ እያደረጋችሁ ፖስት ታደርጋላችሁ። እኔ ከእሷ ጋር ያለኝን ነገር እግዚአብሔር በሚያውቀው ፈትቻለሁ። አቁም ያለ ከልጄ በላይ የለም። በልጄ ህይወት ምዬ ፈትቻለሁ። እኔ እዚህ ጋር ወጥቼ ስናገር እየወጣችሁ የእሷን ፎቶ እያደረጋችሁ ትፖስታላችሁ። ኖኑ ጸብም የለኝ፣ ቅያሜም የለኝ፣ ሀዘኔታም የለኝ። እኔ እናንቺ ግን ዳግም ጓደኛ አንሆን። ሞተች ቢባል ቃል ለምድር ለሰማይ፣ ስልኪ ላይ እንዳደረግ ያው አንስቼ አዋርቼሻለሁ፣ ግን እኔ ዳግም አልደውልም ስልክሽ ላይ። ዳግም ጓደኝነት የለም። ዳግም አብሮ መብላት የለም። ዳግም አብሮ መጠጣት የለም። ሞተች ቢባል ጉቺ ሞተች ቢባል እዚህ አገር ላይ አንቺ በሞትኩት በሬሳ ያጠገብ እንዳደርሽ እኔ እንደዚያው። እኔ የተደረኩትን አደረሰው። ይቅርታ ሌላ ጉዳይ ነው፣ አለመደራረስ ሌላ ጉዳይ ነው። ኔቨር ኤቨር እኔ ላልመለስ ተውኳችሁ። ክፏችሁን ደግሞ አልፈልግም። ቃል ለምድር ለሰማይ ክፏችሁን አልፈልግም። ክፉሽን አያሰማኝ። ጥሩ መጥፎም ጊዜ አሳልፈናል። አንቱ አንቺ ከተባባልኩት ሰው ጋር እኔ ድጋሚ ኑ በህይወት ዘመን ድጋሚ አልገናኝም ድጋሚ ዛሬ አዛኝ ለኔ እኔ እኮ ነው የሚባለው፣ ስለማውቀው እኮ ነው። ጋይስ ሁሌ እኔ ነኝ እኔ ነኝ መጥፎ የምባለው ገባችሁ? እኔ እኮ እንዲህ የሆነች ቀን ራሱ እንዲህ ያለች ቀን ደንግጬ ደውዬላታለሁ። ሜይ ቢ ስደውይልኝ ሪከርድ እያደረግሽ ነው። ኦኬ አም ኖት ስቱፒድ፣ ወይ የሆነ ነገር ኖኖ አልፈልግም። በፍጹም አልፈልግም። እንዳትደውሉ። የእኔ ነገር አሳስቧችሁ ስላልሆነ የምደውሉት አትደውሉ። አሳስቧችሁ አይደለም፣ የሆነ ነገር ቢፈጠር በብዙ ደስ የሚላችሁ ሰዎች ናችሁ። እግዚአብሔር ግን ምንም አላደረግም። ምንም አልተፈጠረም። ራሴ እኔ ፖስት ያደረግኩት ጥፍሬን እየተሰራው ጥፍሬን የምትሰራ የልጅ አጠገቤ ነበረች እየሳቀች የወጋ ቢረሳ የተወጋ ይረሳ። ዝምታ ዝም አይነቀ ዝም መተው ነገሬን ከተተው ትቻለሁ። ክፏንም አልፈልግም። እግዚአብሔር በሚያውቀው ክፏን አልፈልግም። እናንተ ደግሞ እኔ የሆነ ነገር ስናገር እየወሰዳችሁ ፎቶ እያደረጋችሁ የእሷን ፖስት የምታደርጉ ሰዎች አቁም። እኔ ጸብ የለኝም አልደራረስም። አልነካካም። አልናገርም። ፈትቻለሁ፣ ትቻለሁ። ጓደኝነት የለ፣ አብሮነት የለ፣ አብሮ መብላት የለ፣ አብሮ መጠጣት የለም። በቃ ደን በህይወት እድል የምሰጣቸው ሰዎች አሉ፣ በህይወት ዳግም እድል የማልሰጣቸው ሰዎች አሉ። እድል የምሰጣቸው አሉ፣ የማልሰጣቸው አሉ። የአሁን ያለንበት ሁኔታ ጥሩ ነው። ሞተች ቢባል ጉቺ ሞታለች ቢባል እኔ እኔ ዙሪያን እንድትደርሱ ሞቼ እንኳን ሬሳ ያጠገብ እንዳትደርሱ የምፈልጋችሁ ሰዎች አላችሁ። ጭራሽ እንዳትደርሱ፣ እንዳታዩ ለዛ ፕሊስ በቃ ጥሩ ነው፣ ያለ ነው። አሁን ደስ ይላል። አልደርስም፣ አትደርሱም፣ ባላችሁበት ሁኑ። ለምን መሰላችሁ? አውቃለሁ። እኔ ታርጌት ስደረግ አውቃለሁ። እንገራችሁ አይ ፊል ዩ ጋይስ አይ ፊል ዩ ጋይስ በደንብ ነው። ፊልም አድርጋችሁ እንኳን ሲሸጡኝ ሲያስማሙኝ አውቃለሁ ትላለች እናቴ። እንኳን ሲሸጡኝ ስታስማሙኝ ስታስማሙኝ አውቃለሁ። አሳዘንኳችሁ፣ ተሰማችሁ? እኔ እኮ እኔ ባይዘዊ ማለት ነው በዚህ ልክ ወዳጅ ያለኝ አይመስለኝም ነበረ። በባለፈው የሆነ የሆነ ነገር ተፈጥሮ ማለት ነው። በባለፈው የሆነ ነገር ተፈጠረ እና በኢየሱስ የኢትዮጵያ ፓስፖርት አይደለም፣ ይህ የኢትዮጵያ ፓስፖርት አይደለም፣ የአሜሪካን ሀገር ፓስፖርት ይዞ ለእኔ የመጣ ሰው አለ፣ ወንድ። እኔ ኃላፊነት ወስዳለሁ፣ ግን ኮሚዲያ ላይ ነው የሚያቀርብ በአንቺ ጉዳይ እኔ ኃላፊነት ወስዳለሁ። አስባችሁትም ሚዲያ ላይ እንደናንተ የሚያቀኝ ሰው ልቀ የሆነ ቃላት እጥር እንዲላችሁ የሚያደርጋችሁ ሰው አለ አይደል? ቃላት እጥር እንዲላችሁ የሚያደርጋችሁ ሰው ራሱ መቶ ተናግሯል። የነበራችሁ ሰዎች ካላችሁ እዚህ ራሱ ገብቶ ተናግሯል። የምታስታውሱ ሰዎች ካላችሁ ልጁ መጥቶ እኔ ጋ እኔ ቤትም ተናግሯል። ሙአመር ያው ኪኪ ታውቃለች። ሙአመር ከርጉ ምን ሚዲያ ላይ ሙአመር ንማቅ እንደናት በቃ ከህይወት ይሄ ላትመለሱ ስላወጣዋችሁ፣ አትመላለሱ። እኔ ደና ነኝ። እኔ ምንም የምሆነው ነገር የለም። የሚዲያው ጋጋታ ጩኸት፣ ምናምን የኮሽታው ምናምን የቀን ጉዳይ ነው፣ ይቆማል። የቀን ጉዳይ እኮ ነው። አዎ፣ እኔ ትናንትና ጂጂ ደውላ ስትነግረኝ አንድ ነገር ሪላይዝ አደረኩኝ። እንዴ ጂጂ የለካ ልክናች አልኩኝ። ዝም ብዬ ሲገባኝ አየር ይዣለሁ። ታውቃላችሁ፣ አየር ይዣ አለሁ። እንዲህ አልኩኝ። እንደዚህ ነው። እንዲ ያልኩኝ አየር ይዤ ያለው ለካ ለዛ ነው። ለካ በዚህ ልክ እንደዚህ እንትን እየተባልኩኝ ያለሁትኝ። አየር ይዘሻል እየወጣሽ ነው አለች። ሁናቷ እየወጣ እስአየር አየር ስትይዙ ነው ለካ ሰው እንትን የሚላችሁ። አየር እንደያዝኩኝ አልገባኝም ነበር። ሰዎችን ብትሆኑ በተለይ አንቱ አንቺ የተባባልኳችሁ ሰዎች፣ ህይወቴ ድጋሚ እንዳትመጡ ሞታች ብትባሉ እንዳትመጡ፣ አልፈልግም ሞታለች ብትባሉ አኪንቱ ኔቨር ኤቨር። እኔ እንደዚህ ብድግ ብዬ መጥቼ እንትን ምልሰው አይደለም ምንም እንዳልተፈጠረ ስታወሩ ሳቄ ይመጣል። ምንም እንዳልሆነ ይቻላል፣ ግን እንደዛ መኖር ይቻላል ጋይዝ፣ እንደሚቻል አላቅም።